ይህን ሁሉ ጊዜ ከራሴ ጋር እኔ አሁን በሶስት ቀን ተጎዳው ተሻለኝ እንዳንኩኝ አገገብኩኝ ብዬ አይደለም የወጡት ሁለት ወር፣ ሶስት ወር፣ አራት ወር፣ አምስት ወር በጣም ከራሴ ጋር በጣም በብዙ መንገድ ተከራክሬ ወሰንኩት ውሳኔ ነው። ገባ በጣም በብዙ መንገድ፣ እነዚህ ወራቶች በጣም በብዙ መንገድ በሚያስጠላ ሁኔታ ውስጥ ያለፍኩበት ሁኔታ ውስጥ ነበርኩኝ። የሰው ልጅ የሆን ነገር ለመስራት ነው እንጂ የሆን ነገር ለማፍረስ ቀን ይበቃሻል፣ አንድ ቀን ይበቃሻል። አንቺም ልጅ ነው የእሱም ልጅ ነው ልጁን ወልዳችሁ ሁለታችሁም እየሰማችሁ ብታሳድጉት ደስ ይለኛል። እየርዘምልኝ የሚጠርልኝ ማለት አልችልም ይሄንን ነገር። ኦልሬዲ ወደ ህግ ቀርቧል። አባ ከፖሊስ ጣቢያ ይሆናል አይደለ? ፖሊስ ጣቢያ ነገር ምናምን አይደለም። አሁን ኦልሬዲ ፍርድ ቤት የደረሰ ጉዳይ ነው። ፍርድ ቤት ስደርስ ደግሞ ማራዘምም ማሳጠርም ምንም ምን ማድረግ የሚችለው ፍርድ ቤት እና ፍርድ ቤታቸውን እኔ እዚህ ላይ ምንም አይነት ስልጣን የለኝም። በሚያስፈልግሽ ሁኔታዎች አሁን ላይ አንቺ ሳያስፈልግሽ ከጎንሽ ሰው ያስፈልግሻል። ኤኒታይም በማንኛውም ጊዜ እኔ አላገብሽ አለው። ሰላም ሰላም ሰላም ቤተሰቦች እኔናችሁ እኔ አለው። እግዚአብሔር ይመስገን እናንተም በያላችሁ በሰላም ናችሁ? ብዝት ይበልኝ። እንዴት ነው ሁሉ ሰላም በዓል፣ እንዴት ነው መስቀል፣ አዲሱ ዓመት እንዴት ነው? እኛ ጋር እግዚአብሔር ይመስገን ማለቱ አይከፋም። ለሁሉም ነገር እግዚአብሔር የተመሰገነ። ዛሬ ወደ እናንተ መጥቼላችሁ አለው። ትንሽ ጠፋ ብያለሁ አቃለሁ አንዳንድ ነገሮችን ለማስተካከል ሾርት ጉድ እያልኩኝ ነበር። እነዛ ነገሮች አሉ እንደምፈልገው ነገር አልተሳካልኝም፣ እና ዛሬ በአንድ ነገር ወደ እናንተ መጥቼላችኋለሁ። አብርሽና ሩታ እንደሚታወቀው ተፋተዋል፣ ፍርድ ቤት ድረስ ሄደዋል። ከፍርድ ቤት ያለው ነገር ኢንፎርሜሽን የሰማችሁ አይመስለኝም ሁላችሁ። እና ዛሬ አዲስ ነገር ወደ እናንተ ጂላችሁ የመጣሁት እሩታና አብርሽ ፍርድ ቤት ሄደው ነበር። ፈርሞላት በጥሪ ወረቀት ፍርድ ቤት ሄዶ ነበር አብራም እና ፍርድ ቤቱ የቀን ቀጠሮ ሰጣቸዋል እና አስቡበትና ውሳኔያችሁ ድጋሚ አስቡበትና ድጋሚ የቀን ቀጠሮ ሰጣቸው። ዛሬ እሩታን ማግኘት ፈልጋለሁ። ብዙ ነገር ለፍታለች ሩታ ለዚህ ትዳር ስትል ብዙ ተሰድባለች፣ ብዙ ነገሮችን አይታለች። ያ ሁሉ ነገር ያየችበት፣ ነገር ግን ዛሬ እንደቀላል መፋታት አለባቸው ብዬ አላስብም። እንደ አንድ ግለሰብ እኔ የሩታ በጣም መወዳት እህቴ ናት። አብርሃም እንደዛው እንደሚታወቀው በጣም መወደው ወንድሜ ነው። ሁለቱም እንዲጎዱ አልፈልግም እና ሩታን ጠርቻታለሁ። አንዳንድ ነገር ላወራት ነው። ሩታ የምትወልድበት ጊዜ ደርሷል። በቅርቡ ተወልዳለች እንደ እግዚአብሔር ፍቃድ እንደ ፈጣሪ ፍቃድ እና በሁለት ሐሳብ ነው ዛሬ ወደ እናንተ የመጣሁላችሁ አንደኛ እንዳልኳችሁ ፍርድ ቤት የቀን ቀጠሮ ሰጥቷቸዋል ያ የቀን ቀጠሮ ደግሞ በቅርቡ ነው ሶ በቅርቡ ከሄዱ ደግሞ እሷ ውሳኔዋ የመጀመሪያው ውሳኔዋ ካልቀየረች ሶ የፍርድ ቤት ይለያያቸዋል ማለት ነው ያው ማንም ሰው ደግሞ ከመንግስት አይበልጥ ማረ እዚህ ምድር ላይ እስካለን ድረስ መንግስት ነው ይመራል። የበላይ መንግስት ነው እና ከመንግስት አንም ስለማይበልጥ ሩታና አብርሽም ተፈራርመው በሰነ ስርዓት ይለያያሉ ማለት ነው። እና ያ ነገር ደሞ ከመፈጠሩ በፊት ኦሬዲ ተፈጥሯል። ግን አሁንም ምናልባት ሩታ የምትቀይረው ውሳኔ ካለ የሚለው ነገር ለማውራት ነው ዛሬ ሩታንም የጠሯት የቻልኩትን ነገር እሞክራለሁ። ሩታና አብርሽ ዛሬም ቢሆኑ እንዲለያዩ አልፈልግም። የነሱ ደስታ የነሱ ነገር ነው። ማየት ፈልገው ሀዘናቸውና የሆነ ክፋታቸው ምናምን ነገር ማየት አልፈልግም፣ እና ሁሌም ደስተኛ ሆነው እንዲኖሩ ነው የምፈልገው። ሩታዬም ሁሌ ደስተኛ ሆኝልኝ፣ ክፉ አይንቀሽ ማለት ትፈልጋለሁ። ፈጣሪ አምላክ በሰላም ይገላግልሽ፣ ልጅሽን በስነስርት ያሳቅፍሽ ማለት ትፈልጋለሁ። ሁለተኛው ሀሳብ ደግሞ ከአብርሽ ጋር ተጣላች ማለት ደግሞ ከአብርሽ ቤተሰቦች ጋር ተጣላች ማለት አይደለም። እኛ በሚያስፈልጋት በኩል ቅድም ነግሬያችኋለሁ ሁሉ ልትወልድ ትንሽ ጊዜ ነው ይቀራት እና በዚህ ሰዓት ደግሞ ከሷ መራቅ ማለት ማይሆን ነገር ነው። በሷ ላይ ደግሞ ጠባሳ ማሳደር ነው የሚሆነው። እና በሚያስፈልጋት ነገር እኛ ከጎኗ እንደሆንን፣ እኔ ከጎኗ እንደሆንኩኝ፣ በዚህ ሰዓት ከሷ አጠገብ እንደሆንን ለመንገር ነው ዛሬ ወደ እሷም የመጣሁት ወደ እናንተ የመጣሁት፣ ጠርቻታለሁ። ትመጣለች፣ ያለሁበት ቦታ ነግሬያታለሁ። እና አጠገቧ እንደሆንን ሁሌም ቢሆን አጠገቧ እንደሆንን በሚቸግራት ነገር ሁሉ በሚያስፈልጋት ነገር ሁሉ አጠገቧ ላይ እኛ እንዳለን እንድታውቅ እፈልጋለሁ። በመጀመሪያ ደረጃ ልጅም ስትወልድ ይሁን ምንም ነገር ይሁን ምንም ነገር ይሁን የተፈጠረው ነገር ተፈጥሯል፣ የሆነው ነገር ሆኗል። ስለዚህ ሩታና እኔ በጣም ብዙ ነገሮች አሉ፣ ብዙውን ነገር ያሳለፍነው ነገሮች አሉ። አንዳንዴ እናንተ ምታውቀው ካሜራ ላይ የወጣው ነገር ነው፣ እና ከጀርባ ግን እሷ ብዙ ነገሮች አሉና እና እስቲ ለዛ ለዛ ቀናቶች ብላ ምናልባት ድጋሚ ምሕረት ካደረገችለት ድጋሚ ውሳኔዋን ከቀየረች እጠይቃታለሁ። እና ውሳኔዋ ቀየራ እንደ በፊቱ እንደ አብርሽ አብርሽና ሩታ አንድ ላይ ቢሆኑ በጣም ደስ ይለኛል። ከምታስቡት በላይ በጣም ደስ ይለኛል። ምክንያቱም እኔ ሁሌም የነሱ ደስታ ማየት ነው ፈለገው ለተዳራቸው ሲሉ ብዙ መስዋዕትነት ከፍለዋል። ከብዙዎች ጋር ተጣልተዋል። ከጓደኛ ከብዙ ከዘመድ ከቤተሰብ ጋር ለዚህ ለተዳር ብዙ መስዋዕቶችን ተከፍሎበታል እንደ ቀላል የመጣ ነገር አይደለም። አንዳንድ ሰዎች እንደዛ ይመስላችሁ ሰዎች አላችሁና፣ ትዳሩ እንደ ቀላል አይደለም የመጣው። ብዙ መስዋዕትነት ተከፍሎበታል፣ ብዙ ነገር ታይቶበታል እና መስዋዕት የተከፈለበት ነገር ነው። በቀላሉ አይተው ማድረግ አንዳንዴ መስዋዕት የከፈነለት ነገር እስከመጨረሻው ነው የምንዋጋው፣ ወይም ደግሞ እስከ መጨረሻው ነው የምንታገለው እና የቻልኩትን ነገር ዛሬ እሞክራለሁ ለማድረግ እሺ ብትነኝና አንድ ላይ ቢሆኑ በጣም ደስ ይለኛል። በጣም ምኞቴ ነው እግዚአብሔርን ምክንያቱም እኔም የነሱ ፈለግ ይዤ ነው የምከተለው። የነሱ ታናናሽ ነኝና እንደሚታወቀው የአብርሽም ሩታም ታናሽ ነኝና ከነሱ ምንድነው የሚማረው። ባለ ተዳር ናቸው፣ ቀለበት አድርገዋል። እና ሲፋቱ ማየት ደግሞ በጣም ያስጠላ ነገር ነው። ጠላት ደስ ይለዋል። በነሱ የሚቀና በነሱ የሆኑ ነገር ነው የሚያደርግ ሰው። በጣም ነው ሚቃ ነው። እና እነዚህ ነገሮች ከመፈጠራቸው በፊት ሩታይን ለመጨረሻ ጊዜ አግኝቻት ማውራት እፈልጋለሁ። ስላለው ነገር ሁሉ ነገር እንድታስርዳኝ እፈልጋለሁ። አሳቧን በድጋሚ በተቀየረ ና ከአብርሽ ጋር አብሮ መቀጠል ቢችሉ በጣም ከምታስቡት በላይ በጣም በጣም ደስ ይለኛል። ካልቻለችም ደግሞ አብራው መቀጠልም ካልፈለገች ደግሞ እንግዲህ የሰው ልጅ ትለምኑታላችሁ በግዴታ ደግሞ የሚሆን ነገር አይደለም። ማንኛውም ነገር በፍላጎት ነው የሚሆነው እና ያው ፍላጎቷ ካልሆነ ከዚህ በላይ ደግሞ የሰው ልጅን መጫን ማለት ይከብዳል። ከምታስቡት በላይ ነው። እኛ ሩታን የተጫናት አቃለሁ። ከዚህ በፊትም አንድ ይቅርታ አድርጊለት፣ ለአንድ ይቅርታ አድርግለት፣ ለአንድ ይቅርታ አድርጊለት ብለን ከአንድም ሶስቴም ጊዜ ይቅርታ አድርጋለት ቤቷ ገብታለች እና አሁን ደግሞ በድጋሚ እንደዛ መጫን ደግሞ ተጭኛታለሁ ግን አሁን ደግሞ መጫን አልፈልግም። በቃ ፍላጎቷን ነው ማራመድ ብፈልገው የራሷን ፍላጎት ነው ማራመድ ብፈልገው። እና ፈቃደኛ ከሆነች አብረው እንዲሆኑ እፈልጋለሁ። ፈቃደኛ ካልሆነች ደግሞ ምንም ማድረግ አይችልም። አንድ ላይ ቢሆኑ በጣም ደስ ይለኝ ነበር። ኦልሞስት አሁን አልሆነም። ሁሉም ነገር ያበቃ ይመስለኛል። አብርሽና ሩታ አሁን ላይ አንድ ላይ ማየት ዘበት ይመስለኛል። እንደኔ እንደኔ ማለት ነው። ምክንያቱም እኔ የሁሉ ነገር ይታረቃሉ ብዬ ነበር ያሰብኩት። ነገሩ የተጀመረው ካያችሁት እንደ ቀላል ነገር ነበር፣ በድሮ ፋይል ምናምን ምናምን ነገር ነበር። ግን ያ ነገር ቶሎ መቋጨት ሲችል ነገሩ እየተባባሰ እየተባባሰ መጣና ያው ዛሬ ላይ እስከ ፍቺ ደርሷል። ምንም ማድረግ አንችልም። እኔም ማርክም ሁላችንም የቻልነውን ነገር ሞክረናል ለማስታረቅ። ሊሆን ግን አልቻለም። በዚህ ማለት ከጓደኞቻችን ጋር ከነሱ ጋርም ተሰዳድበን ተጣልተናል እና ሊሆን አልቻለም። እግዚአብሔር አምላክ ሰላማቸውን እና ደስታቸውን በእያሉበት ይስጣቸው ነው ምን ነው ምንም አለን ሩታን በያለሽበት ሰላሙን ይስጥሽ ደስታውን ይስጥሽ፣ ምንም ነገር አይንካሽ፣ እጅሽን በስነ ስርዓት ተገላበልሽ፣ አይንሽን በአይንሽ የምታይበት ጊዜ ይምጣል ነው ምለው ሌላ ምንም ማለት አልችልም። አብርሽም እንደዛው ከባድ ነው አውቃለሁ። ልጅ አለ በመሀል ላይ ገና ያልተወለደ ልጅ አለ እና ይገባኛል፣ ምን አይነት ጭንቀት ውስጥ እንዳለክ፣ ምን አይነት ውጥረት ውስጥ እንዳለክ ይገባኛል፣ በጣም ይገባኛል። በራሴ እስከሚደርስ ሚደርስ አለ የምጠብቀው ወንድሜ ነህ። አዘነ ከአዘኔ ነው፣ ደስታህ ደስታዬ ነው እና ምንም ማድረግ አልችልም። የቻልኩትን ነገር ሞክር ያለው ሁሌም ደስተኛ ሆነልኝ ክፋይ እንካክ ማለት ፈልጋለሁ እና ከዚህ በላይም እናንተን ባላወራችሁ ደስ ይለኛል። ያለው ነገር ይህንን ይመስላል። ሩታ ትምጣና ያለው ያለው ነገር አብረን የምናይ ቢሆን ነው የሚሻለው። እዚህ ጀር ማውራቱ ምንም ጥቅም የለውም፣ ፋይዳ የለውም እና ከዚህ በላይ ምንም ማድረግ አልችልም። ሁሉም ነገር እንደሰማችሁት ነው። ሩታን ትንሽ እንጠብቃት እና ስላለው ነገር ከሷ ጋር ባወራው ይሻለኛል እንጂ እኔ ቁጭ ብዬ ማውራቱ ምንም ጥቅም አይኖርም። እሺ ብትለኝ በጣም ደስ ይለኛል። እግዚአብሔር ካለብ በጣም ነው ደስ የሚለኝ። እሺ ብትለኝና እንደ በፊት አብሮ ቢሆን ምናምን ነገር በጣም ደስ ይለኛል። ወርታይ እንዴት ነሽ? ሰላም። ቁጭ

ደርሷል ነው ከሚንግሱን እያለ ነው። እና አላስቸገረም እስካሁን ምንም አላለም። በጣም ፀባይኛ ነው። በነገር ላይ የአባቱ ባህሪ ነው ያለው። የእናቱን እስካሁን አልታወቀም። ወይስ የእናቱ ከሆነ አስቸገረኝ አይደለም። እ እ ሞል ነው እንግዲህ፣ ሲወጣ ነው ባህሪውን የምንገመግመው። አይመስልም እስካሁን አልተነጫነጨም፣ አላስቸገረኝም መሰለኝ ትንሽ ትንሽ

ተጣልጣችኋል። ፍርድ ቤት ባለፈው ዕለት የሄዳችሁ ነበር እና ፍርድ ቤት የቀን ጊዜ ሰጣችኋል ወይም ደግሞ የቀን ቀጠሮ ሰጥቷችኋል፣ እና እሱን በቅርቡ ነው መሰይ፣ ብዙም አይደለም ገደቡ የሰጡት። በቅርቡ ውሳኔ ያንቺ ፍርድ ቤቱም እየጠበቀ ያለው ውሳኔሽ ማጥቀይሪ ከሆነ እንደሰማሁት ከሆነ ይዛኔ ውሳኔሽ የማትቀየሪ ከሆነ ያው ተለያያላችሁ እያሉ የነበረው ፍርድ ቤትም እና ዛሬ ለአንድ ነገር ነጥሮ ሾታይ ከዚህ በፊት ብዙ ነገር እና አስተባብለናል። ቤትሽም ያጠጪ እኔም ብሩቅም የቻለውን ነገር ለማውራት ሞክረናል። ከዛ በፊትም ለማውራት ሞክረናል። አቃለው ብዙ እንደተጎዳሽ ብዙ ነገር እንደደረሰብሽ ለዚህ ትዳር ስትይ እንደውም አንዳንድ ሴቶች ቢሆኑ ቆዩ ፈርግጠው ከወጡ ግን አንቺም ጸባይ ስላለሽ እና ትዕግስተኛ ስለሆንሽ ነው እስከ ዛሬም የቆየሽው ብዬ አስባለሁ እና በጣም ጠንካራ ሴት ነሽ፣ ትልቅ ሴት ነሽ እና ማገናዘብ ትችያለሽ ነገሮችን። ዛሬም ደግሞ አንተ ነገር ላስቸግረሽን የጠፋሁሽ ምናልባት እሺ ካልሽኝ ሀሳብሽን መቀየር ከቻልሽ ያው ፍርድ ቤት ላይ ቀን ቀጠሮ ሰጥተዋል ምን እንደምልሽ አላውቅም እግዚአብሔርን በጣም ነው የሚከብደው በአንቺን ቦታም ቢሆንም ነገሩ በጣም ይከብዳል አንቺ ላይም መፍረድም አስፈላጊ አይደለም ምክንያቱም ማንኛውም ሰው የሚያደርገው ነገር ነው እያደረግሻለች አንቺ ላይ መፍረዱ አስፈላጊ አይደለም ግን ዛሬ ልፈርድም አለ የሚወጣት ወይም ደግሞ ከሪ ጥፋተኛ ነው ወይም እንትና ጥፋተኛ ነው እንደልም አለ የሚወጣት እንደ ወንድም እኔና አንቺ ብዙ ነገሮችን አሳልፈናል፣ ታውቂያለሽ እና እንደዚህ ትዳር ስትዪ ብዙ መስዋቶችን ተከፍሏል። አንዳንድ ሰዎች እንደ ቀላል ማየው ሰዎች አሉ። ትዳር ሲባል በጣም ከባድ ነገር ነው እና እንደዚህ ትዳር ስትዪ ደግሞ አንቺ መሆን የሌለብሽ ነገር ሆነሻል። ማድረግ የሌለብሽ ነገር አድረገሻል። መቶ የሌለብሽ ነገር ብዙ ነገር ትነሻል። እና ይሁሉ ነገር ደሞ ለተወርሽለት የሁሉ ነገር ላደረግሽ ስለተደል ዛሬ ላይ እንደ ቀላል መለያየት ማለት በጣም ይከብዳል። አንዳንድ ነገሮችን የሆነ ነገር ምን ተውለት ያ ነገር አስፈላጊ ስለሆነ ነው አልቶ እና ላስፈላጊ ነገር ደግሞ መታገል አስፈላጊ ነው ብዬ አስባለሁ። እንደኔ ይገባኛል ብዙ ነገር እንደታገልሽ ይተቃቀሽም ዶሊ ገባኛል። እሺ፣ ኤፋይ ምን አለ መሰለክ ማለት አንተ የተረዳው ነገር አለ ወይም ያልከኝ ነገር አለ፣ ምንድነው? ብዙ ነገር ታግልሻል፣ ብዙ መቶ የሌለብሽን ትተሻል ምናምን ብለኛል አይደል? ስለዚህ አሁን እነዛን የተውቋቸው ነገሮች ማለት ነው እዚች ጋር ምንም ቫሊዩ አልተሰጣቸው፣ ገባ እንደምንም አልተቆጠሩ፣ እና በአንድ ወገን ብቻ ደግሞ ሁሌ ኃላፊነት እና ሁሌ መስዋዕትነት እየከፈልኩ የሚሄዱ ተገበያት ትዳር በሁለቱም በኩል የራሳችንን ኃላፊነት ስንወጣ ትዳራችንን ስናከብር፣ ገባ ትዳር የሚባለው ነገር ትርጉም ሲኖረው ነው ደስ የሚለው እንጂ ይሄ የአንድ ሰው ግዴታ ብቻ አይደለም። እኔ ሁልጊዜ ነገሮችን ምተውበት ወይም ደግሞ አላፍትና መወስድበት ልተው ብዬ ሪስኮችን ሁሌ ወደ ራሴ የማመጣበት ምንም አይነት ምክንያት አይኖርም። ገባ ስለዚህ ሲቀጥል ደግሞ አሁንም ይህንን ነገር ለመተው ምንም አይነት የሆነ ደስ የሚል ነገር እያየሁ አይደለም፣ ሞራል እንኳን የለኝም። በእርግጥ ይህንን ነገር ሳደርገው ወስኝን ያደረግኩት ከዚህ በፊት ወስኝበት አመኝበት ምናምን ነው እንደዛ ያደረግኩት። አሁንም ይህንን ውሳኔን ምንም የሚያስቀይረኝ ነገር አይኖርም። እስከ ፍርድ ቤት ድረስ እስከ መሄድ ያደረሰኝ በእንደዚህ አይነት ውሳኔ ስለጸና ነው። ከፋ እንጂ ፍርድ ቤት ድረስ መሄድ መድረስ አይጠበቅብኝም ነበረ አንደኛ እና አሁንም ቢሆን ነገሮች ቀስ ያሉብኝ በቃ የፍርድ ቤት ፕሮሰስ ታቋል። ለመቼ ማለት አለ አይደለም፣ አስቡበት ምናምን፣ የሆነ ችሎት ይታይ ምናምን እየተባለ በእንደዚህ አይነት ፕሮሰስ ውስጥ ስለሚያልፍ እንጂ እኔ እንደዚህ እንዲቆይ አልፈለኩኝም። በቃ እኔም ፈረምኩኝ፣ እሱም ፈረመ፣ ፍርድ ቤቱ ማህተም ሰጥቶን እንዲያጸድቅልን ነበር ሀሳቤ። ግን ያው የፍርድ ሂደት ደግሞ እንደዚህ በአንድ የሚሆን ነገር አይደለም፣ ወደ ብዙ ነገር እንዲሄድ ያደርገዋል። ከምን አንጻር ነው ምናምን ምናምን፣ ብቻ ብዙ ፕሮሰሶች አሉት። የህግ ሂደቶች ማለት ነው እና እነዛ ነው እነዛ ነው ያቆዩት። እና እኔ ደግሞ ከመውለድ በፊት ነገር ቢያልቅልኝ በጣም ደስ ባለ፣ ምክንያቱም ይህንን ሂደት ከወለድኩኝ በኋላ ማስኬድ አልችልም። ነገሮች ቅርፍፍ ሊሉብኝ ነው ምናምን እኔ በምፈልገው ጊዜ አሁንም ላይ አልቅልኝ ነው። ብቻ እኔ ይሆናል አይደለ ይሆናል ብዬ ባሰብኩት ታይም ጥሩ ነገሮች ሄደውልኝ፣ አሁን ደግሞ ትንሽ የዘገየብኝ ነገር አለ ግን ያ ነገር እንግዲህ ቶሎ እንዲያልቅ እኔም የቻልኩትን ነገር ለማድረግ እሞክራለሁ። እስፔሻሊ ከመውለዴ በፊት ቢሆን ለእኔ ኖር አሪፍ ነው። ምክንያቱም ቀጠሮቹን ከማርዘምና የሆነ ህጉም የኔና ሶፎች ከማጽደቅ ትንሽ ቦተት ይልብኛል እና በህጋዊ መንገድ ተፈራርመ እንደተጋባን በህጋዊ መንገድ ተፈራርመ እንለያያለን ማለት ነው። ታ ልክንሽ መለያየቱ ኖርማል ነው። ጎጆ መስራት ነው እንጂ ጎጆ ማፍረስ፣ ሁሌ የምለው ነገር ነው። እና የሰው ልጅ የሆነ ነገር ለመስራት ነው እንጂ የሆነ ነገር ለማፍረስ ቀን ይበቃሻል፣ አንድ ቀን ይበቃሻል። ማፍረስ እንደሆነ በጣም ቀላል ነገር ነው። የሆነ ነገር መገንባት፣ የሆነ ነገር ማድረግ ነው እንጂ የሚከብደው። እኔ ግን በነገር ላይ ማፍረስ ቀላል ነው። ለመገንባቱን ለማፍረሱ በአንድ የቸኩልኩበት ነገር አይደለም። በጣም ለሁሉም ነገር በጣም አስቤበታለሁ። በጣም በብዙ መንገድ ይፋ እንጃ፣ እኔ እንጃ በስማ ምን ያለፍኩትን አስል እኔ እና ፈጣሪ ነን የምናውቀው። ከምሬ ነው። እኔ ያለፍኩበትን ሁኔታ እኔ እና ፈጣሪ ነን የምናውቀው። ስለዚህ ይህን ሁሉ ጊዜ ከራሴ ጋር እኔ አሁን በሶስት ቀን ተጎዳው ተሻለ እንዳንኩኝ አገገምኩኝ ብዬ አይደለም የወጡት ሁለት ወር ሶስት ወር አራት ወር አምስት ወር በጣም ከራሴ ጋር በጣም በብዙ መንገድ ተከራክሬ ወሰንኩት ውሳኔ ነው ገባ በጣም በብዙ መንገድ እነዚህ ወራቶች በጣም በብዙ መንገድ በሚያስጠላ ሁኔታ ውስጥ ያለፍኩበት ሁኔታ ውስጥ ነበርኩኝ ገባ ስለዚህ አሁን በቀላሉ ይህንን ውሳኔ ወስነሻል ወይም በቀላሉ ጎጆች ናፍርሰሻል ለመባልም እንትን አይደለሁም ወይም ደግሞ ለዚህ ትዳርም ምንም አላደረግሽም ማለፋሽምም ለመባል ለመከሰስ እንትን አይደለሁም እኔ የምከሰስበት ወይም የምከሰስም አይነት ሰው አይደለም። ስለዚህ ሁለቱንም ነገር ለማድረግ በጣም ጊዜ ውስጥ ያለሁኝ ሁለቱንም ነገር ለማድረግ ለመገንባቱም ወደ እንደዚህ አይነት ውሳኔ ወይም ወደ መልካም ትዳራችን ወደ መፍረሱም እንዲገባ ብቻ አልቸጎልኩም። ሳይገባኝ ቀርቶ ምናምን ነገር አይደለም። በጣም ይገባኛል። ብዙ ነገር እንደለፈሽና ብዙ ነገር እንዳደረሽ ከራስሽ ጋር ብዙ ነገር እንደተጋፈጥሽ ምናምን አን ነገር ይገባኛል። እሱን ነገር ሳልረዳሽ ቀርቼ አይደለም። ከዚህ በላይም ደግሞ አንቺንም መጫነም አልፈልግም። ብዙ ጊዜ ተጭኝሻለሁ። ብዙ ነገር ጊዜ ይህንን ነገር አድርጊ፣ ተይ፣ ይቅር በይ ምናምን ነገር ብዬሻለሁ። ዛሬም ከቻልሽ ያ ነገር ብታደርጊና አንድ ላይ እንድትሆኑ እኔ ምኞቴ አንድ ላይ ሆናችሁ ልጃችሁን ወልዳችሁ ሁለታችሁም ልጃችሁን ስማችሁ መሳደግ ብትችሉ አብራችሁ በጣም ደስ ይለኛል። ምክንያቱም ያንቺን ልጅ ነው የሱም ልጅ ነው ልጁን ወልዳችሁ ሁለታችሁም እየሰማችሁ ብታሳድጉት ደስ ይለኛል እና እሱ ነገር መሆንም ካልቻለ ኦልሬዲ አልቻለ ከዚህ በላይ አንቺንም ተጭኝሽ፣ እንደዚህ አድርጊ እንደዚህ አድርጊ ማለት ከበደኝ። ምክንያቱም ብዙ ጊዜ ተጭኝሽ ገብተሻል። ከአንድም ሁለቴም፣ ሶስቴም ይቅርታ አድርጊለት ብዬሽ ገብተሻል እና ያ ነገር መሆን ካልቻለ ደግሞ ምንም ማድረግ አልችልም። ግን አሁን በመጨረሻ ነገር ደግሞ ምን ነገር አለ ቢያንስ ከወለድሽ በኋላ ነገሮችን ከተረጋጉ በኋላ ማረግሽ ብታራዥሙ የፍርድ ቤቱ ቀን የቀን ገደቡ ገደቡ አሁን ትንሽ ቀን ነው የቀረውና ያ የቀን ገደብ ደግሞ አራዝመሹ ቢያንስ አንቺም ከራስሽ ጋር ልጅሽንም ወልደሽ ሁሉም ነገር ረገብ ካሉ በኋላ ከተረጋጉ በኋላ ሁሉም ነገር ማድረግ ሲደስ ይለኛል። ይህንን ቢያንስ ብታደርግልኝ እንደ አንድ ወንድም በጣም ደስ ይለኛል። ያው ለሱን እኔ ማድረግ አልችልም። አሁን ላይ ማራዘምም ይርዘምልኝም ይጠርልኝ ማለት አልችልም። ይህን ነገር ኦልሬዲ ወደ ህግ ቀርቧል። ባ ከፖሊስ ጣቢያ ይሆናል አይደለ? ፖሊስ ጣቢያ ነገር ምናምን አይደለም። አሁን ኦልሬዲ ፍርድ ቤት የደረሰ ጉዳይ ነው። ፍርድ ቤት ሲደርስ ደግሞ ማራዘምም ማሳጠርም ምንም ምንም ማድረግ የሚችለው ፍርድ ቤት እና ፍርድ ቤታቸው። እኔ እዚህ ላይ ምንም አይነት ስልጣን የለኝም እንደነገርኩ ነው። በቃ ምንም ማድረግ አልችልም፣ መጨመርም መቀነስም አልችልም። ኦልሬዲ ይሄ ፍርድ ቤቱ አሰራር ነው። እኔ ምንም የሚመለከተኝ ነገር የለም። ስለዚህ ያን ነገር እኔ ምንም ማድረግ ስለማልችል ባይሆን ከወለድኩኝ መቼስ፣ ችሎት ምናምን ፍርድ ወይም ዳኛ መቶ እቤት ድረስ አይፈራርምልኝም ወይም ደግሞ አያጸድቅልኝም። ከወለድኩኝ ነው ነገሮች ሊረዝሙ ምናምን ሊችሉት ገባ ስለተዋለድኩ የፍርድ ሂደቱ ይረዝማል መውጣ ድረስ ያው ህግ ጋር መቅረብ ስላለብኝ በዛ ምክንያት ይረዝማል ከዛ ውጭ ከሆነ ግን ካልወለድኩኝ ግን በአጭር ጊዜ ያልቃል ማለት ነው ስለዚህ የተፈጥሮ ጉዳይ ነው ወይ ከወለድኩኝ ወይ ደግሞ ካልወለድኩኝ ይሄ ነው ነገሩን ሊያራዝመው ወይ ሊያሳጥረው የሚችለው እኔ ደግሞ ያጥርልኝ ኖር ደስ ይለኛል እና ይሄ ነው ሂደቱ ይፋዬ ከዚህ በላይ ምንም ልልክ ችግር የለውም። እሺ ሩታዬ፣ በመጨረሻም መልስ ነገር ቢሉ ፈጣሪ አምላክ ቡድ ሽን ያቀፍሽው ልጅ በሰላም ይገላግልሽ፣ ዓይንሽን ባይን ያሳይሽ ማለት እፈልጋለሁ። ምንም ማለት አልችልም። ከዚህ በላይ ግን በሚያስፈልግሽ ሁኔታዎች አሁን ላይ አንቺ ሳያስፈልግሻል ከጎንሽ ሳያስፈልግሻል ና ኤኒታይም፣ በማንኛውም ጊዜ ኒያ ተገብሻሉ። ያ አንቺ ከአብርሽ ከተጣላሽ ማለት ከጋሼ ቤተሰብ ወይም ደግሞ ከኛ ጋር ተጣላሽ ማለት አይደለም። እኛ በሚያስፈልጉሽ ሁኔታ ስልክ እንድታነሺልኝ እፈልጋለሁ። ስደውል እንደሆነ ድምፅ በማንኛውም በሚያስፈልገሽ ነገር ሁኔታ ከጎንሽ አለሁ። በዚህ ሰዓት ከአንቺ አደገ መራቅ ስለማልፈልግ ነው፣ እንደትያቁሻለው እስከምትወልጅ ድረስ ባለው እስከዛም ድረስ ባለው አብሬሽ መሆን ስለምፈልግ በማንኛውም ነገር ስልኬ ክፍት ነው። አንቺ ስልሽን ክፍት አድርጊ። ስለሆነሽ አንቺ ነኝ፣ ችግር የለውም። ሲጀመር እኔ ስልኬን ማንሳት ባልፈልግ ኖሮ አሁን አንስቼ ይለ አልመጣም ነበር። ስለዚህ ለእንደዚህ አይነት ነገር ደግሞ ጭራሽ አሳብ ይባል። እኔ እንደዚህ አይነት ችግር የለብኝ፣ ችግር የለውም። በሚያስፈልግሽ በሁሉም ነገር ሁኔታ እኔ አለሁ፣ አጠገብሽ ነው። ምንም ነገር ከቸገረሽም የሚያስፈልግሽም ነገር ካለ ደውይልኝ፣ አቀብልሻለሁ ነገር ማጠብልሻለሁ ኤኒ ታይም ሁሉንም አለሁ፣ አጠገብሽ አንቺ ብቻ መደወል ብቻ ነው የሚጠበቅብሽ። አመሰግናለሁ። ቸግር እና ፋሚሊዎች ሰምታችኋል፣ ወደ እንግዲህ ያለው ነገር ሁሉ ነገር ሰምታችኋል ነው ያስባሉ። ሁላችሁም በጸሎታችሁ አስቡን ሩታኝም በሰላም እንድትገላገሉላችሁን ጸሎት ዱዓ አድርጉ እና ይሄ ነው እናንተም መተባበር ከቻላችሁ በዚህ እኔም ማድረግ የምችለው ደግሞ ይህንን ነው። ከዚህ በላይ ምንም ማድረግ አልችልም። እናንተን እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልኝ። ደህና ቆዩ እና ሊዳ